ሰላሙ አሌኩም ወረህመቱላህ በረከቱ። ሰላም እንዴት ናችሁ ውድ ቤተሰቦች? ሁላችሁንም ሰላም ብዬያለሁ። እያላችሁበት ሰላማችሁ ብዝዝት ይበል። አገራችንን አላህ ሰላም ያደርግልን። ዛሬ ቀኑ ሮብ ነው። ኦክቶበር 8 2025። በዛሬ በሮብ የቀን ውሎ ይዤላቸው የመጣሁት የወርቅን ዋጋ ነው። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰው እንዲደርስ አድርጉ። ዛሬ ቀጥታ ወደ መጣሁበት አልፋለሁ። በሳውዲ አረቢያ ሪያድ ከተማ 1 ግራም 21 ካራንት ባህሪን ከደሪባ ከመስነያ ከመሐሉ ጋር በአጠቃላይ 505 ሪያል እየተሸጠ ይገኛል ማለት ነው። ጀደ 1 ግራም 21 ካራንት ባህሪን የግራሙ ሂሳብ 422 ሪያል እየተሸጠ ይገኛል ከደሪባ ከመስነያ ከመሃሉ ጋር አምስት መቶ ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ በመካ አንድ ግራም ሀያ አንድ ካራንት ባህሪን አራት መቶ ዘጠና አምስት ሪያል እየተሸጠ ይገኛል ማለት ነው። መዲና አንድ ግራም ሀያ አንድ ካራንት ባህሪን አራት መቶ ሰማኒያ ስምንት ሪያል በመሸጥ ላይ ይገኛል። ጦይፍ አንድ ግራም ሀያ አንድ ካራንት ባህሪን አራት መቶ ሰባ ሰባት ሪያል እየተሸጠ ይገኛል ማለት ነው። ከመስን እያጋ ጀዛን 1 ግራም 21 ካራንት ባህሪን 472 ሪያል በመሸጥ ላይ ይገኛል ማለት ነው። ደማም 1 ግራም 21 ካራንት ባህሪን 490 ሪያል በመሸጥ ላይ ይገኛል። ተቡክ 1 ግራም 21 ካራንት ባህሪን 482 ሪያል እየተሸጠ ይገኛል ማለት ነው። ይህ እንግዲህ የዛሬ የሮቢ የቀን ውሎ ነው ማለት ነው። ሀባይብ ያው ወርቅ እንግዲህ እየሄዳችሁ ቦታውም እየተመለሳችሁ ሳትገዙ ገዙ የምትመጡ ልጆች አላችሁ። እንደውም ደግሞ እንደሆነ ይሁን ብላችሁ ገዝታችሁ የምትመጡ አላችሁ። ምክንያቱም የወርቅን መወደድ ትረዳላችሁ ብዬ አስባለሁ። እናንተ ያያችሁት ማለት ነው። ያላየ ሰው ቦታው ሄዶ እንደዚያን ቢሉት ያው እስከሚሄድ ድረስ ትንሽ ይከብዳል። ከዛ በመቀጠል እንግዲህ ዛሬ በአሜሪካን አንድ ግራም 21 ካራንት ባህሪን 115 ዶላር እየተሸጠ ይገኛል። በዱባይ 1 ግራም 21 ካራንት ባህሪን የግራሙ ሂሳብ 420 ድርሃም እየተሸጠ ይገኛል። ከመስነያ ከደሪባ ጋር ሁሉንም ያካተተ 495 ድርሃም በመሸጥ ላይ ይገኛል ማለት ነው። ኳተር 1 ግራም 21 ካራንት ባህሪን 450 ሪያል እየተሸጠ ይገኛል። ኮይት 1 ግራም 21 ካራንት ባህሪን 35 ድናር እየተሸጠ ይገኛል ማለት ነው። በጆርዳን 1 ግራም 21 ካራንት ባህሪን 81 81 ድናር እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች ወርቅ እንግዲህ እንደምታዩት በጣም በጣም ጨምሯል። ውደት እንደሚደርስ አላቅም። ያው ይጨምራል ነው እያሉኝ ያሉት፣ እኔ እየጠየቅኩ ነበረ። ይጨምራል ነው የሚሉት። እንግዲህ እንሻላህ ይቀንሳል ብዬ ተስፋ አለኝ ማለት ነው ያው ተስፋ ነው እንግዲህ፣ ያው፣ እኔ አላቅም፣ ያው ይቀነሳል የሚለው ተስፋ ውስጥ ነው በልቤ ማለት ነው። እና ውድ ቤተሰቦቼ ያለው የወርቅ ዋጋ ይሄንን ይመስላል ማለት ነው። ያልነገርኳችሁ ካለ ኢንሻላ በቀጣይ ቪዲዮ እነግራችኋለሁኝ። ለዛሬ እንግዲህ ይዤ የመጣሁት ይሄንን ይመስላል። ላይክ እና ሼር ማድረጋችሁን እንዳትረሱ። ለምታበረታቱኝ በሙሉ ክፉ አይንካችሁ፣ እጅግ አድርጌ አመሰግናለሁ። ከልብ ከልብ ማለት ነው፣ ውድ ቤተሰቦቼ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ለእናንተም ለእኔ መልካም ጊዜ ይሁንልን። ያላችሁበት መልካም ጊዜ